ኤፍራታና ያፌት ከዚህ ዓለም በሞት ተለዩ። ኤፍራታ ለራሷ ለፍቅሯ ብላ ራሷንና ልጇን ሰዋች። በጣም ያሳዝናል። ናታን ጨለለ የእኔ ጨረቃ ደውለሽልኝ ነበር እኮ አንቺን ባለመጠበቄ እጅግ ይቅርታ እያለ ራሱን ስቶ ሆስፒታል ገባ ፂ ፂ አስፓልት ላስፓልት በባዶ እግሯ እያለቀሰች እምባዴም እያለቀሰች እያለቀሰች መሮጥ ጀመረች። ቢኒ ቢኒ፣ ምን ገጠመው ቢኒ? በፍጹም ገኒ እንዳትሰማ እንዲሁም ደግሞ ዳግም እንዳይሰማ እባክሽ፣ ፂ አደራሽን፣ ሁሉንም ነገር ስሜትሽን መቆጣጠር አለብሽ ብሎ ፂን ተቆጣል ቤዚቲ። ቤዚቲና ናኦል እስከነ እስከ ጭራሹ ተለያዩ ምክንያቱም ሂዊ ድብቅ ፖሊስ እንደነበረች ሴት ስትነግራት ቆይ ምን አይነት ነገር ነው እኔ ለረጅም ዓመታት ጓደኛዬ ብዬ ወድጃት አብረን እየኖርን እንዴት ሰው በዚህ ልክ ድብቅ ይሆናል እና አንተም ከሷ አትሻልም አንተስ ምን አይነት ድብቅ ጸባይ እንዳለህ በምን አውቃለሁ ስለ አንተ ማንነት እኮ እኔ የማውቀው ነገር የለኝም ብላ ተጣላችሁ። ደህና ስፖርት ሲሰሩ ቆይተው ዛሬ ምን ሻል ብሎ ሲጠይቃት ነው ዱብ ብዲያሆን ያወረደችለት ሎሊት ሉሊት የሰው ሞቱ ለእሷ ቀላል ሆኖባት እናም ደግሞ በደስታ እየዘለለች ያፌት ያው ስለሚያጨናንቃት የትወጣ ሼት ገባች ስለሚላት እና ኤፍራታ ደግሞ ከዛ ቤት ስለወጣችላት ስለሞቱ እጅግ ደስ ብሏታል። ይሄንንም ዜና ለማስበር ለማስ ለመናገር ወደ ገኒ ጋር ስደውልላት አንቺ ሴትዮ፣ ደግሞ አሁን ምን ፈልገሽ ነው? መቼም አንቺ እኔ ጋር እኮ ለተንኮልና ለሸር ነው የምትደውዩ ብላ ስትላት እንት ሰሚኛለሽ እኔ ነኝ እንጂ የምደውልልሽ ሌላ ማን የሚደውልልሽ አለ? እስኪ እንደዚህ አይነት ነገር ይደበቃል እንዴ? ይደበቃል አለቻት። ምንድን ነው ተናገሪ? ብላ በስተ መጨረሻ ልጇ አደጋ ድርሶ በአደጋው ምክንያት እንደ ሞሙድና የተከበራችሁ የቻናሌ ቤተሰቦች፣ እንዴ ናቸው ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ ሲሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል አጓጊውና አስተማሪው ድራማ ቪዲዮዬን እስከ መጨረሻው ድረስ አይታችሁ ሀሳብና አስተያየታችሁን ኮሜንት ላይ ቁጭ ቁጭ ብታደርጉልኝ እጅጉን ደስ ይለኛል። ያፌት ያፌት ከኤፍራታ ጋር እራት ሊበሉ ፈታ ብለው ዝንጥ ያለ ልብስ ለብሰው ወጡና ከዛም በኋላ መኪና ውስጥ እያሉ አይን አይኗን ያ ስልክ ተደወለለትና ወጣ። ከዛ ጓደኛው ነበረ። አሎ በጣም ይቅርታ አለቃ፣ ምክንያቱም ናታንን ልናገኘው አልቻልንም። በሱ ምትክ ሌላ ሰው ነው ያገኘነው። ምን? የት ነው? አመለጠ። አላቅም ብቻ ግን ለማንኛውም ዛሬ ናታንን አግኝታችሁ የግድ መወገድ አለበት ግደለው ሲል ኤፍራታ በመኪና መስኮት አይሰማሽ ምን ብላ ደነገጠች እና፣ ከዛም በኋላ ስልኳን ወደ ስልኩ ስደውልለት፣ ናታን ጀግናው ደግሞ ወይም ደግሞ ናይፍ ቪዲዮ እየቀረጻቸው ነበረ። ሌላ ጓደኛውን በምትኩ አድርጎ ማንና ማን ናቸው ከያፌት ጋር የሚሰሩት የያፌት ቀኝ እጅ ማን ናቸው ብሎ እየቀረጸ ስለነበረ ኤፍራታዬ የኔ ጨረቃ አብሎ ሴቫርጎስ ስለነበረ ከላይ የኔ ጨረቃ ከላይ የኔ ጨረቃ እያለ ለብዙ ጊዜ ተደወለለን። ከዛም በኋላ የኔ ጨረቃ አሁን ጊዜው አይደለም ብሎ ነገር ግን የስልኪውን ጥሪ የሰሙት ተከታታዮቻቸው አረረ፣ በዛ የስልክ ጥሪ አለ ብለው ናታንን ፍለጋ እየሮጡ ሲሄዱ አለቃ ናታንን አግኝተነዋል አልመሰለኝ ኤፍራታ ስደውልበት የነበረው ስልክ ለካም ተጠልፎ ስለነበረ ያው ፊትም ቀይጮኋል። እሺ ወይዘሮ ኢፍራታ ዛሬ እንዴት ነው ባክሽ ናታንን አገኘሽ ዋይደ ሲላት ደነገጠች። ምን አለች? ከዛ እንግዲህ ያው ስልክሽን ከጠለፍኩት ቆይቻለሁ እናም ዛሬ ማታ ናይፍ ወይም ደግሞ ናታን ተገሎ አንቺም ታርፊያለሽ ከኔ ጋር ሕይወትሽን ትቀጥያለሽ በማለት ለኤፍራታ ሲያበስራት እፉዬ ደግሞ በጣም ተናደደች እና አንተም እኔም ነን የምንሞተው እንጂ በፍጹም ናታንዬ የኔ ናታን አይሞትም ብላ መሪውን በኃይል ስትይዘው ሂደው ከአምፖል እንጨት ጋር ተጋጩ። መኪናው ለብቻው እነሱ ለብቻቸው። ከትንሽ ደቂቃ በኋላ በመንቃት ያፌት ደም በደም ጥልቅልቅ ብሎ ኤፍራታም ባንገቷ ሁለ ነገሯ ደም በደም ሆነና ወደ ይዟት ወደ ሆስፒታል ሄደ። ሆስፒታል የምትሄድ በጣም ከፍተኛ ችግር እንደደረሰባትና ምንም አይነት ነገር ማስታወስ እንደማትችል እንዲሁም ደግሞ ያረገዘችው ልጅ እንደሄደባት ዶክተሩ ሲነግረው፣ በጣም ተበሳጨ፣ በጣም ተናደደ። ምን ነው በቀረብኝ፣ ይሄ ነው ማለት ነው፣ የኔ ፍቅር ይሄ ነው ማለት ነው እያለ እራሱን መውቀስ ጀመረ። በቃ ያፌት፣ አንተ እንደዚህ ነው ታንዳይሉት፣ ሁለት ልጆችህን ትገላለህ ማለት ነው እያለ እራሱን በራሱ እየነገረው መጨለብ ጀመረ። አቤላ አቤላ ማታ ከውጭ ሲመጣ መብራቱ ጸጥ ብሎ ስለነበረ እነዚህ የሰይጣን ቁራጮች ደግሞ ዛሬ የት አባታቸው ሂደው ነው በማለት የት ሂደው ነው እያለ እራሱን መጠየቅ ሲጀምር፣ በቃ ጉድ ደግሞም ቴሌቪዥኑን ዛሬ አንስተውታል ወይ እነዚህ ሰዎች፣ እሰራልሻለሁ ኤፍራታ እያለ በጣም ተናደደባትና ስልክ ተደወለለት። ሴቶቹ ዛሬ ይወጣሉ እና ምን ላድርግልህ ብሎ ሲለው፣ ትሰማኛለህ እሱን ለእኔ አጠይቅም ማድረግ ያለብህን በሙሉ ማድረግ አለብህ ብሎ ትዕዛዝ ሰጠው። ወያ ቤላ የአቤል ስራ ግን ግራ ገባኝ። ምን እንደሚያስብና ምን እንደሚያቅድ ራሱ ማወቅ አልቻልኩም። በሌላ በኩል እናንተ ሲሆንት ገብቷችሁ ከሆነ እስኪ ኮሜንት ላይ የአቤል ሴራና ስራ ምንድን ነው የገባችሁ አስረዱኝ። በሌላ በኩል ገኒ ቁርስ አቅርበው መብላትን አልፈለገችም። ምክንያቱም እናት አይደለች ልቧ እየነገራት ነው። እናንተስ እዚህ ጎኔ ላይ ናችሁ? ነገር ግን ኤፍራታ ትክክል አትመስለኝም። እንዴ ምን ሆነሽ ነው ማይቴ? አላቅም ብቻ ግን የሆነ ነገር እየተሰማኝ ነው እኮ። ምን አይነት ስሜት አላደለ? እስኪ ኤፍራታ ጋር ደውልላት ብላ ስትል ኤፍራታ ጋር ሲደወል ስልኩ አይጠራም። ምንም አይል አይሰራም። እማዬ ገንዬ፣ ምንም አትሆንም። አሁን ቁርሳችንን እንብላ አሉና ወንድማማቾቹ ዳግምና ቢኒ ገኒን እያጎረሷት ቁርሳቸውን በልተው እሷም ወደ ስራ፣ አዎ ቢኒዬም ደግሞ እቤት ተቀምጠው እማዬ ግን ስራ ተወጃለሽ አይደል እንዴ? አወይኔ ልጅ ስራ እኮ ክቡር ነው። እውነት ለመናገር ለልጅም ብቻ ሳይሆን ግን ስራውንም እወዳለሁ፣ እድሜ ለናታን እያለች ማመስገን ጀመረች። በሌላ በኩል ናታን የኔ ጨረቃ ምን ሁነች ነው እያለ ስልኩን ደጋግሞ ቢደውልላትም እንኳ የጨረቃ ስልክ ሊነሳ አልቻለም። በፍጹም ሊሆንም አልቻለም። አለቃይቱ ደውላ የድራራ እናት የት ነው እህቴን ለማየት ልሄድ ነበረ። ትሰማኛለህ? አሁን የላኩት ልጅ ራሱ ነግሮኛል አኳኋኑን፣ እና ያፌት በጣም ችግር እየፈጠረ ስለሆነ ዛሬ እህቴ ጋ መሄድ አትችልም። እና ደግሞ ልጄ ድራራ ምን እንደሆነች ሳት ነገርኝ፣ በፍጹም ወደ እኔ መምጣት አለብህ ብላ ስትል፣ እንዴ አለቃ፣ እኔ ስለ ድራራ አላቅም፣ ምክንያቱም ምንም አይነት ነገር የነገረች ነገር የለም እና ደግሞ እህቴ አይ ነገርኩ። አሁን እኛ ስራችን አደጋ ላይ ነው። መቼም ስራችንን አደጋ ላይ መጣል አትፈልግም አይደለም? እሱማው ስለዚህ ዛሬ እህት ጋ እንዳትሄድ ብላ ማስጠንቀቂያ ሰጠቻት። ከዛ በሌላ በኩል በጣም በጣም የተናደደው ያፌት ራሱን እየወቀሰ ሆስፒታል ውስጥ ደንበደም ሆኗል። ዶክተሩ እረታከም ቢለው እንኳ በፍጹም ኤፍራታ ካልዳነች እኔ መታከም አልፈልግም ብሎ ራሱን እየወቀሰ ተቀምጡ። ከዛ ቢኒዬ ዜና ላይ ሲያነብ የታዋቂው የያፌት ባለቤት እና እሱ አደጋ እንደደረሰባቸው ዜናውን ሲያነብ ተንቀጠቀጠ፣ ተንዘፈዘፈ። ፂጋ ሲደውልላት ወይ ነይ፣ ጉድሰ ሆነናል። ማለት ኤፍራታና ያፌት አደጋ ደረሰባቸው። ምን አዎ በቃ እንደዛ ከሆነ ለወንድሜ ልናገር ነገርኩሽ። ወንድሜ ና ገነት በፍጹም መስማት የለባቸውም፣ ነገር ግን ለቤዛ ንገሪያት። ቤዚቲ ያው ስፖርት እየሰራች ስለነበረ ከልጁም ጋር በጥሩ ሙድ ላይ አይደሉም። ዛሬ ፖሊስ ስለሆነች አንተም ድብቅ ነህ። የድሮ ጓደኛ እንደውም ለእኔ ሳይሆን ለኤፍራታ እንደምትቀርብ ይሰማል። አንተስ ደግሞ ምን አይነት ድብቅ ሰው እንደሆንክ ላውቅ አልቻልኩም፣ ብላ ተጣልታው ስለነበረ ኧረ ተይ እያለ ናኦሌ ቢለምናትም እንኳ ከዚህ በኋላ አጠገቤ እንዳትደርስ በማለት አስፈራርታ፣ እንዲሁም ተሰናብተው እሱ በትዝታ እሷን በትዝታ ተለያይተው ነበረ። ከዛ እስኪ ንገሪ እንደው ለስንት ያህል ነው ህዋን ፖሊሲ ሆነችው? እናስገና ህጻን ልጅ አይደለች እንዴ? እሱን አላውቅም፣ ብቻ ግን እኔ በፊት ላይ ነው የሰማሁት ያው ከኤፍራታ ብላ ነግራት ስለነበረ በጣም አዝናለች። ሁላችሁም ድብቅ ናችሁ፣ እኔ ብቻ ነኝ አይደል እያለች ራሷን እየወቀሰች ነበር። ጺለ ቢዚቲ ኤፍራታ አደጋ ደርሶባት ሆስፒታል ናት ብላ ስትነግራት እየሮጠች ሱሪዋን ስቃ እየሮጠች ወደ ህቷ ሄደች። ይህ ሁሉ የእኔ ጥፋት ነው። ኤፍራታዬ ለዚህ ሁሉ ያደረግኩሽ እኔ ነኝ። እኔ ፊት ባልነሳሽ እኔ ናታንን በሆነ ነገር ባላጠምደው ኑሮ ምናልባት ያንቺና የሱ ህይወት ያምር ነበረ እኔ በገዛ እጅ እህቴንም ህይወቴንም አበላሸሁት በማለት በጣም ተጸጽታ እምባደም እያለቀሰች ወደ ኤፍራታ ሄደች የብዙ እድንሶች ኤፍራታ ማስታወስ አትችል ይሆናል ልጁ ይወርድ ይሆናል እያሉ ነው እናንተስ ምን ትሉ ይሆን ውዶቼ በጣም አመሰገ